ቆይ ግን በሰላም ነው? ድምጽና ጠፋ? መቼም እየጮኹ አልጠፋም። በቃ ቀና መልስ መልስማ። አረ መልሳል። ያው እሺ እና ያዋጣል። መጥፋቱ እንዴት ነው ግን? ፊቴ ምን ይነግርሃል? ጥሩ ላይ ነህ። ምን እንደማስብ ግን ታውቃለህ? አንተማ ታስበው። ምን አለ ደሞ። ምን አሰብክ? እያንዳንዳችን በደላችን ፊታችን ላይ ቢጻፍስ አንዱ ያንዱ ለማንበብ ቆመ ይቀሩ ነበር። አዎ እኛ ሰዎች የእኛን ሳይሆን የሰዎችን ጉድለት ማየት ያስደስተናል። ምን ስትል ተፈላሰፍከው? ደግሞ እውነትና ፍልስፍናን እየለየን እንጂ የአንተ ግን የተቀላቀለን፣ እና ለያይተን ማየት ነዋ። ታዲያ ምንድነው እንደዚህ ያስባለ? ምንም ከቤተሰቦቼ ጋር ነበርኩኝ። ቆይ እዚህ ነው ያሉት ቤተሰቦች? አዎ አፈር ምርምር ነው የሚሰሩት። ሁሉም ቤተሰቦች? አዎ እናቴም አባቴም እህቴም ሁሉም እሱን ነው የሚሰሩት። ለዛ ነዋ ፈታ ብላ ያለስራ የምትኖሩ። አዎ የሚሰራው እኮ መለወጥን ነገን የሚያስብ ሰው ነው። እና ምን ማለት ነው? ያን የመሰለ ቤተሰብ ኑሮ አንተ ለም እንደዚሁ። ምን ማለት ነው? ያወራሁት አልገባህም እንዴ? ምን የአፈር ምርምሩ ነዋ። ስለ ስራው ብዙ እውቀት ባይኖረኝም ግን የእጽዋት እድገት ላይ ምናምን በልበል አባቁ አፈር ምርምር ያልኩ እኮ ሞተዋል ማለት ነው። ምን? በጣም ይቅርታ ስላስታወስኩ። አይ ግድ የለም። ታውቃለህ ብቻዬን መቃብራቸው ላይ ሻማ ማብራት ከጀመርኩኝ ሶስት አመት ሞላኝ። ታዲያ ምንም ቢሆን ነው ያለው አይደል እንዴ? ትላንትና መታሰቢያቸው ነው። ብቻ መናገር ነበር ሴቶች ደህና ናችሁ? ከአንቺ ናፍቆት በቀን እኛ ደህና ነን። ቀን ልጅ ሰዬ ግን ደህና ነሽ? ደህና ነኝ። አልመስልም። ሳይሆን ስራ ስቀሪ ጊዜ እኮ ነው። እባክሽ ሰውየው ባየው ባየው ምንም እረፍት የሚሰጠኝ አይነት አይደለም። ከዛ ለራስ እረፍት ሰጠ ሰውየው ማለት ቡርጫ ማለቃሽ ባሉልኝ ሰሚ የሆንሽን ነገር ሳትጨምሪ ሳትቀንሽ ንገሪ። አዎ ሰኒዬ፣ ልክ እንዳሉን ሽኮ በደንብ ያስታውቃል። እስቲ ምንድን ነው ንገሪ። ሰሞኑን ራሴን ለመቀየር ሞክሬ ነበር። በምን አይነት መልኩ? አለ አይደል ያለምንም ፍርሃት ሰዎችን ለመቅረብ ሞክር፣ ግን ራሴ ማሸነፍ አቃተኝ። ሰኒዬ ይህ እንደዛ አትበይ። አንቺ ከሁሉንም ነገር ማድረግ ትቻለሽ? ደግሞ ማን ነው አንቺን መቅረብና ማወቅ የማይፈልግ። ለዛ ራሴ ማሸነፍ ስጀምር

እንደዛማ ከሆነ ሙሉን ራሴ ያላፈለው። እንደዛ ከሆነ እሺ፣ ረከቡት እናምጣ። ከፈለግሽ በሲሆ ሆነስጭ ምን ያው እንደዚህ ካለብሽ የሚያስጨንቅሽ ያላወቅሽው ነገር እነዚህ ችኮች በቃ ከነመፈጠራችን እረሱናል። እኔ እኮ ግርም የሚለኝ በየቀኑ አዳዲስ ወሬ ኬት ነው የሚያመጡት? ምን አባታቸው ኬት ያመጣሉ? እየገረቡት ነው እንጂ የድሮ ነው እየገረቡት፣ ሌላ ኬት የመጣ እና በቃ እነዚህ ቁጭ ብለን መዋላችን ነው። ሰኒ መታ ከሆነማ ጭራሽ ከነመፈጠራችን ነው የማይፈልጉ ውጡልን ነው የሚሉ ሂዱ ከዚህ ነው የሚሉ። ወጌራ ጭራሽ ስምም ስምመጣል። አዎ ሲጠራኝም የህያቢነት እያለ ነው። እንዲህ በቀላል የሚ ሚወደድ መስሎታል። ዝም አትይውም። አንደዛ ቢሆንማ እኔ ሞልጅን አሁሜንና ቤተሰቦችን አስደስት ነበር። እንደዛ በይ። ሁሉም ነገር የሚሆን እኮ በፈጣሪ ፈቃድና ጊዜ ነው። ሶስት ልክ ነሽ። አኔ እኮ ዝም ብሎ ጊዜ ነው። ይህን ድረስ ማንሳት አልነበረብኝ። ብኝ መስል ለምን ይህ ማስ እኮ አልደበረኝም። የደበረ መስሎች ነው። እሺ በቃ እኔ ሳሉ ብቻቸውን ተሆናቸው። ምን ሺ ነገርታችሁ ቀራችሁ? እኮ እንዲሁ ስለ አንዳንድ ነገር እየተወያየ ነበረ። ፕሮጀክት እየነደፋችሁ ነበረ? እንዴት አድርጋን ባዶቻችንን እናስደስታቸው ሚለው እናንተ ኑሩልን እንጂ ሁሌም ደስተኛ ነን ይላችሁ። የእኛ ደስታ የሚጀምረው በእናንተ መኖር ነው አይደል? ስለዚህ እናንተ ኑሩልን። እሺ፣ ሳሎን እንሂዳ። ምን ተከትሎን ሳይመጣ ይቀራል ብለች ነው ሳሎኑ። ና ጥላችሁ ስትጠፉ እሺ፣ በቃ ሆነን እንሂድ ነው አውርዲ

ጠረክባር የሚለው ባህላችን አታበላሽ። እሱን እንኳን አታስብ፣ ከባህላችን ጋር አታገናኝ። ውይ አዎ፣ ጠርቶኝ ደውሎ አስታውሶኝ ብቀር ከእሱ ጋር ነው የምትቀያየመው። መቃሄዳ እኔ የምልሽ ግን ደብሮሻላ? አዎ፣ ምን ነው እና፣ ለምን አብረን አንሄድም? የት የተጠራውበት ነው የሆቴል? እንኳን ሰባሪ ልታደርገኝ ነው? ከእኔ ጋር እኮ ነው የምትሄጂው። ሳልጠራ ምን ቤት ነው ይንል ነው ጓደኛ ቤት ነሻ የማን ጓደኛ የኔ ነው አይደለሁም ልጅ ታስቢያለሽ እንዴ አረ አላስብም እኔ የምልህ ለምን እዚህ ያታሉ ይህን ሰሙን ቤቴን ፍቅ ይለኛል። ስለዚህ እጅ ቤቴ ለጥ ሚስቴን አቅፌ እውነትህን ነው ምድ የማይችል በቃ እዚህ ጓደኛዬ ካላደራችሁ ጥዝ ብዝ እያለ አላድር ማለልክም። እንዲ ምግደብደር አለብኝ በሻርሉ ለሌላ ጊዜ ግን እንዳትግደረደር። ምነው ቆየሽ ፍቅር? ምንም እነ አምሮ እኮ አደረኩ። ኧረ እሺ አሉ እባክሽ። መጀመሪያም ሲሰክሱ ነው እንጂ እኮ የምትበይው ጥሩ። ምነው የተፈጠረ ነገር አለ እንዴ? አይ ሰኔ እመጣለሁ ብላኝ ይኸው ቆየች። ደግሞ ምን እንደሆነች አላውቅም። ስልክም አታነሳም ወይ የምን ስራ ነው በዚህ ሰዓት? በቃ ትጨናነቂ አንቺ። ወይ ካልሆነ ጠዋት ቤት ሄደንቼ ግናረጋታለን። አዎ በቃ ምናልባት ደግሞ ስታየም ትደውል ይሆናል። አዎ በቃ እኔ ሳለልድ ደግሞ ነው የሚጮህል። እሺ በቃ እኔም ልብሴ መልሽ ልልበስና መጣ። እሺ እንዳትቆይ። እሺ እኔ ምለው መድኃኒት ሲመስል፣ አዎ ወስዳለሁ ሁለቱ ወይ ደግሞ ካልሆነ ይሄ የፋርማሲ ሎጎ እባቡ ለም እንደ ተጠመጠመበት እሱን ሎጎ አሰርቼ ቦርሳ አሰጥሻለሁ። ይሻላል። ከለር ምረጪ። ለምን ፒንክ ያውነች። የምኑን የቦርሳውን ከለር ነው? አንተ ዋ ያች ክትባት አማረች መሰለኝ። ዳተኝ እንዲ እያዛጋኝ እና በበጎ ፈቃደኝነት ሰጠኛለሁ ወይስ በጉልበት ልውሰድብ? በፍቃደኝነት ልስጥሽ እንጂ ማለት ነው በጉልበት የዛሬ ዓመት ራሷቶች እኔ እኮ አውቄ ነው እንጂ አንተ መብለጥ አቅቶኝ አይደለም ይኸውልሽ አንቺ እኔም በአንድ ነገር ብቻ ነው የምትበልጭኝ በምን በቁንጅና ነው አታሳፍረኛ ማ አንቺ ልታፍሪ እና ይነውጣለኝ እኔ ነፋር ልትኝ ብኝ አልፈልግም ለምን ይኸውልሽ ባልና ሚስት እኮ ማለት ነው ግልጽ ሆኖ ነው እንቅጭ እንቅጫ መነጋገር ያለባቸው ይህ መተፋፍር ምናምን ነገር የለባቸው

አታጃጂ እንደሱ አይደለም፣ እንደሱ አይደለም። ምን እየሰራ ነው? እሺ በቃ ሰኒን ልበላ። አንቺ በቃ ልጅነትሽን አልጨረሽም ማለት? አልጨረስኩም። ድሮ በቤተሰቦች ድህነት ምክንያት ከዛ ደግሞ በህቴ ከዛ በቃ እኔ ልጅነቴን እኮ አልኖርኩትም። አንቺ ማለት ውስጥሽ ቀና ልብሽ የዋህ ቆጥሽም

ጭራሽ መጠጠ ስጠጭ ጭንቅላትሽን ኮምፕሊት ሊያጣሻል። መጀመሪያ ምጫፍ ላይ ነበር። በቃ ዜሮ። አንተ ሰውዬ፣ ይረፍ ደምሩ ብዬ ነው እሺ የታገስኩ። ዋ ኧረ እባክሽ፣ ባይሆንስ ባይሆን ምንም ማለት ነው

ይንጋ ብቻ፣ ይንጋ። ነገ እገዛቀዛት። አንቺ ስትለጥብኝ ነበረ ደም አስቀማሚ እየለች ታደሽ፣ ምን ነው? ምን ናችሁ ነው? ምንም ምን ነው? የት እንዳለኝ ነው? እንደዚህ አፍጣችሁ የምታዩ ነው? የትም? ምን? አረ እራሴ ሊፈነዳ ነው። እንደውም በሰላም ማደርሽ እራሱ ገርሞኛል። ምን ማለት ነው? ምን ሆኜ ነበር? ከየቱን ጀምረልሽ? ከውርደቴ ነዋ። መቼ ስሱን ያለኝ ቀሪ ሀብቴ። ማታ ሰክረሽ ነበር። ወይጽ በአምንሽ ደስ ይለኝ ነበር፣ ግን አላምናችሁ። በእውነት የት እንደነበርሽ አስብም ካፌ ከዛ የክብረን ጓደኞች የሆቴል ምርቃት ላይ ነበርኩ እኮ። መቼስ ያው ምርቃቱ ላይ አላረገውም አርግሸዋል? ወይ ሳንቆይ ምን ይሻልሻል? ወይ ጉዴ! አፈርቢና አሁንማ በቃ ኪራም ነውምም አይተኛል አይደል? ቁጭ ብለው ቆይተው አሁን ነው የተኙት። ለምን ማታ ሙሽ ነበር

እኔ እኮ ስራ ላይ መቅረት አመመኝ ያላልኩት በሽታ የለም። ቋንጃ የተሰበረ እጄን ወለማለኝ፣ ትራስ ቆለመመኝ፣ ምን ያላልኩት ነገር አለ? እሻውን ምንድን ነው ምለው? በቃ ስቤበት ሺ መጣው ደግሞ ምንድን ነው እንደዚህ በደምብ አላማ የምትራመዱ ሰጥሽ የትኛ ስንዳ ከሰጥሽ መራ መዳቅቶች ነው እ አረ ደህና ነኝ። ሃንጎቨሩ ምን ሰርቶ ይብላል? ምኑ ምኑን? መጠጡን ነ። በቃ ናሆሚ፣ እኛ ኮ እንስማማለን አደል? መች ተጣላን እኮ። አንተ ኮ ያራዳ ልጅ ኮነ። ለዛ ኮ ደሜን ማስቀመሙ እንደዚያ ያልከው ኮ ደንግጠ ነው አደል? እኔማ ማ ነበር ግን አንዳንድ ሰው ሙድ ያዘበን እንጂ ባለጌ ይበላቸው። ባለጌ ማንን ነው? እኔ አዋ አንዱ አንሻርለሽ። ተሳስቼ እኮ አፌ እንዳመጣልኝ እኮ ነው የማወራው። አይገርምም? ይኸውልሽ በዚህ ጸበያችን እንገናኛለን። በቃተኛ እኔ ይሄን እድል ማባከን አልፈልግም።

ውይ! ምንድን ነው ያደለሽው? ሰኔ አሁን ዓመት ሙሉ ነው የሚሳቅብሽ። ውይ ውይ! እንዴት አጠፋሽ? እውነት ለመናገር እንዴት እንዳደረግኩ እራሱ አላውቅም። ስጋራ እናንተ ደግሞ ዝም በሉ። አንተ እኮ ነው ጉድ የሰራኸኝ። እኔማ ብዬሽ ነበር፣ ግን አንቺ ነሽ አልሰማም አለሽ። ውይ ሲጀመር እኔም ፈጣሪ ሲፈጥረኝ ውርደትን አከናንቦ ነው። በቃ ትናደጅሽ ኖርማል ነው። አንተ ፊት ብቻ ቢሆን ኖሮማ ኖርማል ነበር የሚሆነው። ማን ነው ቆይ ያናደደሽ? ሁሉም። ና አንቺ እኮ አታርፊም። በቃ የራስሽ ገመድ ነው ጠልፎ የሚጥለሽ። አንተ ደግሞ ልታቃጥለኝ ነው የመጣኸው። እኔማ ገናውን የተነሳሁት ባልነሳ ይሻለኝ ነበር። አበ ሁሌ ስከሪ ስሰክሪ ሰላ ሳልሰክርስ እንደዚህ አሸባሪ ነ እንደዛ አላልኩም። አንቺ ልጅ እና ምን ማለት ነው? የናው ምን እንዴት ነ ላይ ልትወጪ ነው? አንዱ ለተዋልልኝ ምን ከዚህ ቤት በመስኮቱም ቢሆን አዘልለኝ። ትጎጃለሽ፣ መስኮቱ ሩቅ ነው። ሞራሌ ከሚሰበር የፈረደበት እግሬ ቢሰበር ነው የሚሻለኝ በቃ። ቆይ እንሄዳለን። ፊት ልታጠብ

ወይኔጺ እህቴ፣ ስንት ደውላ እንደነበረ ብታይ! እንዴ ምን ሆና ነው ደወላታ? እሻውን ምንድን ነው ምላት? እንዴት አደርግ? እሻውን ምንድን ነው ምላት? ማነው? እህቴ ና ብታይ፣ አስር ጊዜ ይሆናል የደወለችው እኮ። ማታ ስልክ ደውላ ሊኖርችት ነበር። ማንን? እህትሽን ነዋ። ራስሽ እኮ ነሽ፣ ከማብራት አልነግረተልሽን። ክብሮም አታረገውም። ሰኒዬ በቃ ተረጋግተ ምን ማድረግ እንዳለብን እናስባለን። ምን ማድረግ እንችላለን ብለሽ ነውፅ ባለፈው ከእናንተ እንድርቅ አስም ላይ። አሁን እሱ ቀርቶ እሱ ስልክ አንስቶ ሲያወራት ምን እንደሚሰማው ታስበሽ? ሆ አውቃለሁ፣ ይከብዳል እኮ ግን በቃ ለማስረዳት መሞከር ነው። ባለፈው እኮ እንዴት እንዳለቀሰችብኝ ብታይ። ይከብዳል ግን በቃ እሺ፣ ምን እናድርግ? እሺ አላቅም ግን እመጣና ይዤ ሄዳለሁ እያለችኝ እና ምን አልሻት? ምንም ታላቅ እህቴ ናት። ከዛ በላይ ደግሞ እንደወላጆን አሳድገኛለች። ስለዚህ ምንም አለሽ ምን ከዛ ትእዛዝ ውጭ መውጣት አልችልም። እሱ መፍትሄ ሊሆን እኮ አይችልም። ታዲያ ምን ላደርግ? እስቲ ራስሽን በኔ ቦታ ሆነሽ አስቢው። እንደኔ እንደኔ እህትሽ ሁሉም ሰው አንድ አይነት አለመሆኑን መረዳት ያለባት ይመስለኛል። እንዴት አድርጌ ነው ማስረዳት? ቆይ እኮ እሱን እኮ ነው እናስብ ምልሽ አላቅምጽ ጭንቅላቴ እንዴት ግራ እንደተጋባ ኔኔ ምማቀው አይዞሽ። በቃ እኔማ ዝም ብለሽ ወታሽ ስቃሪ ጫንቆኝ እኮ ነው የመጣሁት። አ ክብሩ መጥቶ ነበር ግን እኮ አላስጋባሹ በሩን አልከፈተችልኝም አለኝ። እና እህቴን ባህሪ እያወቀ እንዴት እንደዛ ያደርገኛል በክፉ አስቦት እኳ አይደለም በተደጋጋሚ ስለደወለች እንዳትጨነቅ ብሎ ነው አንስቶ ደህና ናት ያላት ምንም ቢሆን ግን እንደዛ ማድረጉ ለኔ እያሰብ አይደለም እሺ በቃ አሁን ተረጋጊ ሰንይ በእናትሽ እኔማ ማ ምን ሆናለሁ እህቴን በሰው ሀገር አስለቀስኳት እንጂ በቃ እንደዛት በይ አሁን ምንም ብትለኛ እህቴ እውነት አላት